ስለታዋቂዋ ቲክቶከር እና የሚዲያ ሰው ዩቲናስ በስፋት አንድ እየተሰራጨ ያለ መረጃ አለ። ይህም ምንድነው? ሃይማኖቷን ቀይራለች የሚል ነው። እውነት ልጅቱ ሃይማኖቷን ቀይራለች ወይስ ዝም ብሎ እየተወራ ያለውን የሚለውን መረጃ ወደ እናንተ እናደርሳለን። ዩቲ እንግዲህ አብዛኞቻችሁ እንደምታስታውሱት ያው በቲክቶክ ነው እራሷን ያስተዋወቀችው። በዚህም እንግዲህ በርካታ ተከታዮችን ልታፈራ ችላለች። ከዚህም አልፎ እንግዲህ ፊልም እስከ መስራት ድረስ የደረሰች ታዋቂ እንስት ነችና በተደጋጋሚ ከሰዎች ጋር እየተጣመረችም ቪዲዮዎችን ትሰራለች። የምትሰራቸው ቪዲዮዎችን በከፍተኛ ደረጃ ማለት ይቻላል ከሚታዩ የሀገራችን ምርጥ ቲክቶከሮች መሃል አንዷ ያደርጋታል። ከሰሞኑ ደግሞ እንግዲህ ከታዋቂው ቲክቶከር ሲሳይ ጋር አንድ ቪዲዮ ሰርተው ነበረ። ይሄም የቴዲ አፍሮ ሙዚቃን ምክንያት በማድረግ ወይም መነሻ በማድረግ በሱ ላይ አንድ ቪዲዮ ሰርተው ነበረ። ይሄ ነው እንግዲህ በስፋት እያነጋገረ የሚገኘው። እንደምትመለከቱት ዩቲ አለባበሷ ወይንም እሷ የለበሰችው አለባበስ ኦርቶዶክስ ክርስቲያንን የሚወክል ነው። እሱ ደግሞ የሙስሊም ማህበረሰብ ወይንም ደግሞ የሙስሊም እምነት ተከታይን ወይንም ደግሞ የእስልምና እምነት ተከታይን የሚወክል አለባበስ ለብሶ ነው ቪዲዮውን ለመስራት የቻሉት ማለት ነው። ይሁንና እንግዲህ ይሄ ቪዲዮ በጣም በከፍተኛ ደረጃ እያነጋገረ ይገኛል። ምንም እንኳን ዩቲ ምላሽ እየሰጠች ብትገኝም እሷ እንደምትለው እንግዲህ ይሄ ቪዲዮ የተሰራው ለሌላ አላማ ነው እንጂ ሰው እንደሚለው ሃይማኖት፣ ሌላ ሀሳብን ታርጌት አድርጎ አይደለም የተሰራው እያለች ብትገኝም እንግዲህ የሙዚቃውን ሀሳብ አብዛኞቻችሁ እንደምትረዱት አንድነትን፣ መፋቀርን እንግዲህ ሀገራችን ኢትዮጵያ ያው ለዚህ አዲስ አይደለችም እና ይሄ ቴዲ ደግሞ በሙዚቃው ይሄንን ሀሳብ መነሻ በማድረግ መልእክቱን ሊያስተላለፍ ችሏል ማለት ነው። ብዙዎች እንደምታውቁት ይሄ ሙዚቃ አንቺ በሃይማኖትሽ እኔም በሃይማኖቴ የምትለዋ ስንኝ በተለይ ብዙዎችን ታነጋግራለች እና በተለይ ኦርቶዶክስ እምነት ተከታዮችም በዚህ ላይ በተደጋጋሚ ሲያነሱት እሰማለሁ። ልክ አይደለም፣ የተለያየ ሃይማኖት ያላቸው ሰዎች በትዳር ሊጣመሩ አይችልም። ነገር ግን ደግሞ በትዳር ውስጥ እያሉ ይሄ ነገር ከተፈጠረ ከመለያየት ይልቅ ትዳራቸውን ከማፍረስ ይልቅ በተለያየ ሃይማኖት ሆነው ትዳራቸውን ቢቀጥሉ ይሻላል የሚለው ሀሳብ ያመዘነ ነው። ብዙ ጊዜ በተለይ ዲያቆን ሄኖክ ይህንን ሀሳብ በአንድ ወቅት ሲያነሳው ሰምቻ አለውኝ እና እንጂ የምንመርጣቸው ወደ ትዳራችን የምናመጣቸው ሰዎች ከኛ ሃይማኖት ጋር ተመሳሳይ የሆኑ የእምነት ተከታዮች ቢሆኑ ይመረጣል፣ መሆንም አለበት የሚል ድምዳሜ አለ። ስለዚህ ሙዚቃ ምንም እንኳን ከሃይማኖት ጋር ተጻራሪ ቢሆንም፣ ብዙዎች ደግሞ ይሄ መልእክቱ ይሄ ሙዚቃ የሚያስተላልፈው መልእክት ቀጥተኛ አደለም፣ ሊያስተላልፍ የተፈለገው መቻቻልን አብሮ መኖርን የሚገልጽ ነው የሚሉ አሉ። ይህንን ሙዚቃ እንግዲህ ዩቲናስ ሲሳይ መስራታቸው ደግሞ እንደ አዲስ በተለይ ሁለቱም የተለያየ ሃይማኖት መሆናቸው ጉዳዩን እንደ አዲስ አንስቶት እየተከራከሩበት ይገኛሉ ማለት ነው። ዩቲ እንግዲህ በተለይ በእስልምና እምነት ተከታዮች ዘንድ አለባበሷ ላይ ብዙ ጊዜ ኮሜንት ሲደረግ እናያለን፣ በዚህ በሶሻል ሚዲያ ማለት ነው። እሷ ደግሞ ራሷን እንደ አክትረስ ወይንም ደግሞ እንደ አንድ ካራክተር ስለሆነ የምታየው ወይንም የምትወክለው እኔ ያደለሁም ካራክተሯ ነች የሚል ምላሽ ብዙ ጊዜ ስትሰጥ እንመለከታለን እና አሁንም ቪዲዮውን አይታችሁት ከሆነ መጨረሻ ላይ ድሪም እያደረገ ወይንም ደግሞ በሀሳቡ እየታየው እንደሆነ ልጁ መጨረሻ ላይ የሆነች ሴት ስትጠራው ሲነሳ የቪዲዮ መጨረሻ ላይ እንመለከታለን እና እውነት አይደለም ትክክለኛም አይደለም፣ ሃይማኖቴንም አልቀየርኩኝም፣ ነጠላ መልበሴም ደግሞ ካራክተሯን ለመወከል ነው እንጂ ትክክለኛ አይደለም የሚል ምላሽ ሰጥታለች ማለት ነው። ይሄ በዚህ እንዳለ ሆኖ ግን ብዙ ጊዜ የሆነች ትንሽ እንደዚህ አይነት ሀሳቦች ሲነሱ ብዙ ሰዎች ወደ እርስ በርስ ይሄ የሃይማኖት ሽኩቻ የሃይማኖት አላስፈላጊ የሆነ ትራባን ጭምር ሲያስተላልፉ እንመለከታለን። በዚህ በግለሰቦች እና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮችን የትኛውንም ሃይማኖት ሊወክሉ አይችሉም የሚል የኢትዮጵያ ሃይማኖት ተቋም ጉባኤ መልእክት አስቀምጦ ነበረ። ይሄ መልእክት ቀላል ይመስላል፣ ነገር ግን ባለማወቅ ወይንም እንደ መብት እየመሰላችሁ ሃይማኖትን የምተች የሌላ ሰው ሃይማኖትን የምተች ሰዎች በደንብ ልታዳምጡ ወይንም ደግሞ በደንብ ልትረዱ ይገባል አለማወቅ ከጥፋተኝነት ወይም ከተጠያቂነት ስለማያድን ማለት ነው። በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮች የትኛውንም ሃይማኖት ሊወክሉ እንደማይችሉ የኢትዮጵያ ሃይማኖት ተቋም ጉባኤ ከዚህ በፊት አስታውቋል። እንዳልኳችሁ ጉባኤው በማህበራዊ ሚዲያ እየተካሄዱ ያሉ የሃይማኖትን ሽፋን ስላደረጉ ክብረ ነክ የትንኮሳ፣ የጥላቻና ጸብ ቀስቃሽ ዘመቻዎችን አስመልክቶ ነው መግለጫ የሰጠው። በመግለጫውም እንግዲህ የሃይማኖትን ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ብቻ መሆኑን ገልጿል። በአንጻሩ በአማኞች መካከል የሚደረግ ስነ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀል ነው ብሏል። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአውንታዊነትና ባሉታዊነት የሚፈርጅ ይዘት ያላቸው ስራዎች ተሰርተው አየር ላይ እየዋሉ መሆኑን ጉባኤው ገልጿል። በየትኛውም አካል የተፈጸሙትና የሚፈጸሙት ይህን መሰል ህገ ወጥ ተግባራት በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤው ያስገነዘበ ሲሆን ድርጊቱ በወንጀል የሚያስጠይቅ ስለመሆኑም አስገንዝቧል። ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኑ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሮዎችንና መግለጫዎችን የሚያንቋሽሹና የሚያዋረዱ ንግግሮችንም ሆነ ተግባራትን በጽኑ እንደሚያወግዝ አስምሮበታል። እንዲህ ያሉት ክብረ ነክ የሆኑ ተግባራትና አስተያየቶች ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆኑ መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው ነው ያለው። ሀሳብን በነፃነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም